ሰላም እንደናችሁ። ዛሬ ደግሞ ለየት ባለ ቪዲዮ መጥተናል ድጋሚ። ይሄ ለብቻ የምሰራው ሶሎ ቪዲዮ በጣም እየተወደደ ስለሆነ ያው ብዙ ማውራችሁ ሰሞኑን የሶሎ ቪዲዮ ነው። ፕሌይሊስቱን ፊትነስ ላይ ታገኙታላችሁ። ይህንንም ወይንም ሄልት ላይ የሚለውን አንድ በፓድካስት ላይ እንግዳ ፓድካስቱ አልቀረም። ፓድካስትም ይቀርባል፣ ግን ለጊዜው እንግዶቹ ሬዲ ስላልሆኑ የምፈልጋቸው እንግዶች እስከዛ ሶሎ የሆነ ካንቨርሴሽን ለብቻ አውራላችኋለሁ ማለት ነው። ዛሬ ብዙ ሰው የሚጠይቀኝን መልስ አጠራርጌ ነው የምመልስላችሁ፣ እንዳይረዝም። ሲረዝም ይዛዛል፣ ለብቻ የሚወራ ነገር። ስለ ቴስታስትሮን ነው የምናወራው። ቴስታስትሮን ቴስታስትሮን የሚባለው ሆርሞን ምንድን ነው? እሱን ሆርሞን ጥቅሙ ምንድን ነው? የሚጠቅመን ነገር ምንድን ነው? ከዛ ደግሞ እንዴት አድርገን መጨመር እንችላለን ጥቅም ስላለው ማለት ነው የሚለውን ነገር ነው የምናወራው ለእኔ የሰራልኝን እና ያዩዋቸውን ሪሰርቾች ነው ማወራችሁ ልሳሳት እችላለሁ አድቫይዝ እየሰጠው አይደለም ለእኔ የሰራልኝን ነገር እያወራው ነው እንጂ ይሄ የአድቫይስ ቪዲዮ አይደለም ኦኬ ቴስታስትሮን ቴስታስትሮን ምንድን ነው የሚለው ከዛን ጀምር ቴስታስትሮን ማለት ሆርሞን ነው ከየት ከወንድ ብልት ውስጥ ሪሊዝ የሚደረግ የሚመጣ ከዛ ውስጥ የሚመነጭ ሆርሞን ነው እና ቴስታስሮን ምንድን ነው? ወንድን ወንድ ያደረገው ሆርሞን ቴስታስሮን ነው። ለምሳሌ ድምፅ ድምፅ ላይ፣ ፂም ላይ፣ መስል ላይ በአጠቃላይ ማስክላዲ የምንለው ወንዳ ወንድነት ላይ የሚንጸባረቀው ቴስታስሮን ነው። ስለዚህ ቴስታስትሮንና ፌትነስ አብሮ የሚሄዱ ነገሮች ናቸው። ቴስታስትሮኑ የቀነሰ እና ኤስትሮጅኑ የጨመረ ወንድ ወንዳ ወንድ ሊመስል አይችልም፣ ወይንም ፌት ሊሆን አይችልም። ሁለቱም አለው። ወንድ ልጅ ግን ቴስታስትሮኑ በደንብ መጠበቅና ቡስት መደረግ አለበት እና ብዙ ቴክኒኮች አሉ። እነሱን ነው የምናወራው። ስለዚህ የቴስታስትሮናችንን ሌቨል እንዴት ቡስት ማድረግ እንችላለን የሚለው ነው የምናወራው። አስር ነገሮች አሉ። አስሩን በተርታ እናወራቸዋለን ማለት ነው፣ እንዴት መጨመር እንደምንችል ተፈጥሯዊ በሆነ መንገድ፣ ቴስታስትሮን። ሌላ በፔል መንገድ፣ በስቴሮይድ መንገድ ቲ አር ቲ ቴስታስትሮን ሪፕሌይስመንት ቴራፒ የሚባል አለ፣ እነሱ በማድረግ ምናምን ሳይሆን ተፈጥሯዊ በሆነ መንገድ እንዴት መጨመር እንችላለን። ቴስታስትሮን ሲጨምር ጡንቻ ይጨምራል፣ የታወቀ ነው። ፌት መሆን ደግሞ የማይፈልግ ሰው የለም። ስለዚህ ቴስቶስትሮኑ ደግሞ ሌቪል የሆነና ናቹራሊ እንዲጨምር የማይፈልግ ሰው ያለ አይመስለኝም። ለዛ ነው ይሄ መወራት አለበት። ብዙ ስለ ቴስቶስትሮን ብዙ አይጨነቅም። ከዚህ መውሰድ ካለባችሁ አስር ነገሮች እናወራለን ማለት ነው። የመጀመሪያው ያው ሁላችንም እንደምናውቀው ሊፍቲንግ ሄቪ ነው፣ በከባድ መሸከም ነው። ጂሙ ስንገባ በከባባድ መሸከም ናቹራሊ ቡስት ያደርገዋል። ግን ያው ዊ ሐቭ ቱ ዱ ራይት በትክክል መስራት አለብን። አሰራራችንን ከባድ ስለሆነ ብቻ ዝም ብለህ መሸከም የለብንም። ኢጎ ሊፍት አድርጉ እያልኩኝ አይደለም። ከበድ ባለ ዌይት ቴስታስትሮናችንን ለመጨመር ቡስት ለማድረግ ምክንያቱ ድንቢያችን በጨመረ ቁጥር ቴስታስትሮናችን እየወረደ ነው የሚመጣው። ቴስታስትሮናችን እንዴት ሜዠር እንደምናደርግም እናወራለን። ስለዚህ ትላልቅ ኮምፓውንድ ነገር ላይ ፎከስ ማድረግ ነው የመጀመሪያው። ፎከስ ኦን ቢግ ኮምፓውንድስ ነው የሚባለው ሪሰርች የሚለው ለምሳሌ ደድሊፍት ሊሆን ይችላል፣ ስኳት ሊሆን ይችላል፣ ወይም ቤንች ፕረስ ሊሆን ይችላል። እነዚህ በእርግጠኝነት ቴስታስትሮናችንን ይጨምሩታል። እኔ ያውቀዋለሁ ደድሊፍት ቴስታስትሮን እንደሚጨምር፣ ስኳት ቴስታስትሮን እንደሚጨምር፣ ቤንች ፕረስ ቴስታስትሮን እንደሚጨምር። በአጠቃላይ ሊፍቲንግ ሄቪ በከባባድ መስራት ቴስታስትሮናችንን ይጨምረዋል። በእርግጠኝነት ለእኔ የሰራልኝ ነገር ነው እና ይህን ስል በከባባድ እየሰራችሁ ኢንጁሪ ውስጥ ተጋለጡ እያልኩኝ አይደለም። ጥንቃቄ ያለው ደድሊፍት አሁን ስንሰራ ፎርማችንን ፎርም በጣም ወሳኝ ነው፣ አሰራራችን። ስኳትም እንደዛው ቤንች ፕሬስም እንደዛው። የስኳት ጉዳት፣ የቤንች ፕሬስ ጉዳት፣ የደድሊፍት ጉዳት ከዳክተር ግርማ ጋር ብዙ አውርተንበታል። የስፓይን ሰርጅን ስለሆነ እንዴት እንደሚሰራ የስፓይናችን እንዴት እንደሚጎዳ ገብታችሁ እዩት። የመጀመሪያው ኤፒሶድ ላይ አውርተናል በደንብ አራተኛው ኤፒሶድ ላይ ማውርተናል ከእሱ ጋር ያወራንለት ላይ እና በደንብ አድርጎ እዛ ላይ ያብራራላችኋል። ከዳክተር ከሰርጅን ማለት ነው። እና ጥንቃቄ ያስፈልገዋል እያልኩ ነው። ጀስት ቴስታሽን ቡስት ያደርጋል ብላችሁ እንዳትሰባበሩ። ምንድነው በከባድ ስንሰራ ስቲሙሌት ያደርገዋል ሆርሞኑን ሪሊዝ እንዲደረግ ማለት ነው። ቴስታሽን ፕሮዳክሽናችን ይጨምራል ማለት ነው። ስለዚህ አንዳንዴ በሄቪ መስራት፣ አንዳንዴ ሬፕሱን ቀንሰ ነው አራት ወይንም ስድስት ስለዚህ ማውረተናል ከዳክተር ግርማ ጋር አንዳንዴ የሰው ልጅ በአስር ሬፕስ ለሚቆጥር ነው እንጂ፣ ለምን ሁለት አይሆንም? ለምን አንድ አይሆንም? ለምን ሰባት አይሆንም? ለምን ሁለት አይሆንም? ለምን ብቻ አስር መሆን አይጠበቅበትም? ወይም አምስት መሆን አይጠበቅበትም? ሶስት ለምን አይሆንም? በከባድ ቡስት ለማድረግ ማለት ነው። ዴድሊፍትም እንደዛው፣ እስኳትም እንደዛው። ግን ፎርማችን አንርሳ፣ ፕሮፐር ፎርም መሆን አለበት። አሰራራችን ወሳኝ ነው። ከዚህ በፊት ሰርቻ ያለው አሰራር እንዴት ወሳኝ እንደሆነ እዚህ ቪዲዮ ላይ እና ራሳችን ፑሽ ማድረግ ነው። ከሊሚታችን ገፋ ማድረግ ነው። የዛኔ ሲግናል ያደርጋል መስላችን እንዲያድግ ማለት ነው። መስላችን አደገ ደግሞ ማለት ሞር ቴስታስቾን አለን ማለት ነው። ይሄ ነው አንደኛው፣ ሊፍቲንግ ሄቪ በከባድ መስራት ለቴስታስቾን ጥቅም ያለው። ሁለተኛ እንቅልፍ ነው። ከሰባት እስከ ዘጠኝ ሰዓት ነው የሚለው ሳይንሱ። እንደ ሰው ይለያያል፣ ግን ሳይንሱ በአቨሬጅ ከ7 እስከ9 ሰዓት ኳሊቲ ስሊፕ ጥራት ያለው እንቅልፍ መተኛት መቻል አለብን። እንቅልፍ ሁላ አንድ አይደለም። ስለ እንቅልፍ አሁንም እሰራላችኋለሁ እያልኩ ቆይቻለሁ። ያለው ጀምሮ ያለው ቪዲዮን እጨርሰውና ስለ እንቅልፍ በደንብ እናወራለን። ግን እዚህ ጋር አጠር ባለ ጥራት ያለው እንቅልፍ በጣም ወሳኝ ነው። የእንቅልፍ ማጠር ቴስቶስትሮናችንን ይገለዋል የ ቴስታስትሮን ፕሮዳክሽናችንን ይቀንሰዋል። እና ብዙ ጊዜ ቴስታስትሮን ፕሮዱስ የሚደረገው ማታ ማታ ነው፣ ስፔሻሊ ረም ስሊፕ የሚባላለ ዲፕ ስሊፕ ስንገባ ማለት ነው፣ ጭልጥ ያለ እንቅልፍ ስንገባ ማለት ነው። እና የዛ እንዴ ነው ቴስታስትሮን በጣም ፕሮዱስ የሚደረገው። እና ለሱ አሪፍ እንቅልፍ መተኛት አለብን። ጥራት ያለው እንቅልፍ በደንብ ያረፈ ወንድ ምንም ነገር መቋቋም ይችላል። ሬስትድ ማን ኢስ ዳምነት ማን ነው የሚባለው። ዳምነት ማድረግ እንችላለን በደንብ ካረፍን። ስለዚህ እንቅልፍን ሲሪየስሊ መውሰድ አለብን። በጣም ወሳኝና አስፈላጊ ነገር ነው። ውስተኛው ብዙ ወጣቶች ዲኤም አድርጋችሁልኛል ስለዚህ ችግር፣ ፖርን ስለማየት ነው ወይንም ፍላፒንግ ማስተርቤቲንግ የሚባለውን ነገር፣ በጣም በጣም በጣም መጥፎ ነው ቴስቶስትሮን በደንብ እንዳይመረት ያደርጋል። ለምን ብትሉኝ ኢንስተንስ ግራቲፊኬሽን ነው። ቶሎ እንዴት ነው ሴክሹዋል ዲዛይራችንን ወደዛ ነው የምንወስደው። ሴክሹዋል ፍላጎታችንን እና ማርቬሽን አይኖረንም። ይሁን ነገር ለማድረግ ማርቬሽን አይኖረንም። ማርቬሽን ደግሞ ከሌለን ሰውነታችን ቴሳሽን አያስፈልገውም ብሎ ሪሊዝ አያደርግም ማለት ነው። ስለዚህ ያንን ፖርን ማየትን ወይም የሴክሹዋል ኤነርጂያችንን ሌላ ነገር ላይ መጠቀም ማለት ነው። ኤነርጂውን ወደ ሌላ ቦታ ስለ ሲመን ሪቴንሽን ማወር ቻለው ያሱ ማየት ትችላላችሁ። እንዴት ነው አለማባከን የወንድን ዘር አለማባከን እንዴት ወሳኝ እንደሆነ ፊትነስ ላይ እና ወይ ፊትነስ ላይ ወይ ስራ ላይ ወይ ሌላ ቦታ ማዋል ነው ያንን ኤነርጂ ፖርን እያዩ ማስተቢያ ብቻ ማድረግ እዝ ባድ ለቴስታስትሮን ፕሮዳክሽን ባህሪያችን ምንም አያስፈልገውም፣ ይህ ሰውዬ ብሎ ይተዋል። ስለ ፖርን አዲክሽን ሳይካትሪስት ብዙ አዋርች ያለው እዚህ ፓድካስት ላይ እሱ ላይ ገብታችሁ ማየት ትችላላችሁ። ፖርን አዲክሽን እንዴት መጥፎ እንደሆነ፣ ብዙ ሰው በዚህ የተጠቃ እንደሆነ፣ እንዴት ማቆም እንደምንችል ታቃዋጅስት አውርች ያለው እሱ ማየት ትችላላችሁ። አራተኛ ቴስታስችን እንዲያመነጭና እንዲመረት የሚያደርጉ ምግቦችን መብላት እና ፊው ማድረግ ሰውነታችን በደንብ ቴስታቸውን እንዲመረት የሚያደርጉ ምግቦች አሉ። እሱን ካልሰጠነው ከየት ያመጣል? ከየት ይመረታል? ዝም ብሎ ናቸ አይመጣም፣ ከአየር አይመጣም። ስለዚህ እንደ እንቁላል ሊሆን ይችላል፣ እንደ ስቴክ ሊሆን ይችላል። ስጋ አሁን በጣም ለቴስቶስትሮን አሪፍ ነው። ምክንያቱም ስጋ በዚንክና በአይሮን ፓክድ ነው። ቶሪን አለው፣ ኬቲን አለው፣ ኬቱ አለው፣ ቢ12 አለው እና እነዚህን ነገሮች ከስጋ ማግኘት እንችላለን። አቮካዶስ በቀላሉ ኢትዮጵያ ውስጥ ሊገኝ የሚችል ምግብ ነው፣ ግን በጣም ወሳኝና ሄልቲ ምግብ ነው። እሱ ማብዛት አሪፍ ሄልቲ ፋት አለው። አቮካዶ ማግኔዚየም አለው እዛ ውስጥ በደንብ ብዙ የምናገኛቸው ጥቅሞች ስላሉ ለተስታስ ጫናችን አሪፍ ነው። ወደድ የሚሉት ደግሞ ወደ ሳምንና ወደ ኦሜጋ ትሪ ምግቦች ያላቸው የፊሽ ተዋጽኦዎች የአሳ ተዋጽኦዎች ኦሜጋትሪ 3 ያላቸው ሳምንም ያው ውድ ነው፣ ግን አንዳንዴ አቅም ሲኖረን እሱም ብንበላ አሪፍ ነው። ሆርሞናችንን ባላንስ ነው የሚያደርገው። የዚህ ደግሞ ጥቅም ስለ ምግብም አሁንም እሰራላችኋል። የእሱን ቪዲዮ ጀምሬያለሁ። በደንብ አሪፍ እንዲሆን ከሪሰርች ጋር ላቀርብላችሁ ስለፈለግኩ ነው የቆየው። ይቅርታ ጠይቃለሁ። ለሱ ሲድ ኦይል እሱንም አቮይድ ማድረግ ነው። በጣም ልትስታቸው መጥፎ ነው ሪሰርቹ ሚለው ያ ነው። እና በምን ኩክ እንደምናደረግ ምግባችንን በምን እንደምናበስል ማየት አለብን። ይሄ ነው አራተኛው። ኦኬ አምስተኛው ላይ ነን። አምስተኛው ምንድን ነው? ባዲ ፋታችንን ሉዝ ማድረግ አለብን። ወፍራም በሆነን ቁጥር ቴስታስትሮናችን ይወርዳል ማለት ነው። ብዙ ጊዜ ሀይ ባዲ ፋት ያለው ሰው ሀይ ኤስትሮጅን ያለ። ኤስትሮጅን ደግሞ ብዙ ጊዜ የሚገኘው ሴቶች ላይ ነው። እና ያ ሆርሞን ምን ያደርገዋል? ቴስታስትሮናችንን ይቀንሰዋል። ኤስትሮጂን ያስፈልገውም ወንድ እያልኩኝ አይደለም፣ እዚህ ጋ ቴስታስትሮናችን ግን በጣም ሎ ይሆናል፣ ፋት በሆነ ቁጥር ባሪ ፋታችን በጨመረ ቁጥር። ስለዚህ ባሪ ፋታችንን ከ15 ፐርሰንት በታች ለማድረግ መሞከር አለብን ማለት ነው ቴስታስትሮናችን ኦን ፖይንት እንዲሆን። ስለዚህ ካሎሪያችንን መቀነስ፣ የምንመገበው ምግብ ካሎሪ በጣም ያለውን ነገር ፋስት ፉድ ምናምን አቮይድ ማድረግ፣ ፖርሽናችንን ማየት ፕሮቲን ያለው ምግብ መመገብ አሁን ቅድም እንዳወራዋችሁ አራተኛ ላይ ካርዲዮ መጨመር ኤክሰርሳይሳችን ላይ ካርዲዮ ደግሞ በጣም ሲሰለችን ሄት ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የሚባል አለ ዩቱብ ላይ ማየት ትችላላችሁ እሱን ኤክሰርሳይዝ በጣም አሪፍ ነው ቴስቶስትሮን እንዲመረት የሚያደርግ አሪፍ የካርዲዮ አይነት ኤክሰርሳይዝ ነው ስለዚህ ሊን ባዲ ቀጠን ያለና መስል ያለው ሰውነት አትራክቲቭ እና የሚማረክ ብቻ አይደለም ቴስታስትሮኑም ኦፕቲማይዝድ የሆነና ጥሩ ቴስታስትሮን ያለውም ሰውነት እንደሆነ ማወቅ አለብን ማለት ነው። ስለዚህ አምስተኛው ባዲ ፋታችን ሉዝ ማድረግ አለብን ማለት ነው። ስድስተኛው ስድስተኛው ያው ከዚህ በፊት አውርቼዋለሁ፣ ስትሬሳችንን መቀነስ ነው። ስትሬሳችን እኛን ሳይቆጣጠረን እኛ ስትሬሳችንን መቆጣጠር አለብን። በጣም ክሮኒክ የሆነ በጣም ከባድ የሆነ ስትረስ ክሮቶዞል ስፓይክን ይጨምራል። ክሮቶዞል የስትረስ ሆርሞን ነው እና ክሮቶዞላችን በጣም ከጨመረ ቴስታስትሮናችን ድራፕ ያደርጋል ማለት ነው። ሰውነታችን ያው ፕሮዱስ ማድረግ አይችልም ማለት ነው ቴስታስትሮን ቴስታስትሮን ለምንድነው ፕሮዲስ ማድረግ የሚያቅተው? ሰውነታችን ስሜታችንን ላይ ፋይት እያደረገ ነው፣ ብዙ ኤነርጂ የሚያባክ ነው። እሱ ላይ ነውና ክራርዛው ያስፈልጋል ነው ብሎ የሚያምነው ክራርዛው ነው ብዙ የሚያመርተው ማለት ነው። ስለዚህ ክራርዛው ስትረስ፣ ክራርዛው ማለት ቴስታስትሮን ፕሮዲስ አይደረግም። ሰው ባል ሆርሞን ፊትነስ ማለት ሆርሞናችንን ባላንስ ማድረግ ነው። ብዙ ሰው ማወቅ ያለበት ነገር ይሄ ነው። ሆርሞን ላይ ነው ጨዋታው። ስለዚህ የቴስቶስትሮን በጣም ወሳኝ ነገር ነው። ሌላኛው ያው ለእኔ እንደ ሶሉሽን ሆኖ የሰራልኝ ነው የማወራላችሁ፣ ማይንድፉልነስ ፕራክቲስ ማድረግ። ማይንድፉልነስ ብዙ አለ፣ ኢንተርኔት ላይ ማየት ትችላላችሁ፣ ዩቱብ ላይ ማይንድፉልነስ። ምግብ ስንበላ ማይንድፉል መሆን አለብን። ኤክሰርሳይዝ ስናደርግ ማይንድፉል መሆን አለብን። ምግብ ስንበላ ማይንድፉል መሆን አለብን። እና እዛ ላይ በጣም መስራት አለብን። ሜዲቴሽን ለኔ ይሰራል። ማይንድፉልነስ ሜዲቴሽን ይሄ የቡዲዝም ምናምና ምናምን ተዉት። እና ማይንድፉልነስ ሜዲቴሽን ዋክ ለም ማድረግ አይሆንም። ራስ ማይንድፉልነስ ሜዲቴሽን ዝም ብለን ቁጭ ብለን እግራችን አጣምረን ቁጭ ስላልን አይደለም ሜዲቴሽን። ሜዲቴሽን ፎርሙ በጣም ይለያያል። እና ለእኔ ይሰራልኝ ይሄ ነው፣ ብሪዚንጋችን ላይ ትንፋሻችን ላይ ለ15 ደቂቃ ለ20 ደቂቃ ለ30 ደቂቃ ፕራክቲስ ማድረግ ኤቭሪ ሲንግል ዴይ፣ ለውጡ እናየዋለን ማለት ነው። ዲፕ ብሪንግ ይሰራል በደንብ ነው የሚሰራው። ስትሬስ ስትሆኑ በጣም ኢንሄል ኤክሴል፣ ኢንሄል በአፍንጫችን ኢንሄል፣ ወደ ውስጥ ማስገባት በአፋችን መተንፈስ፣ ይህኛውን ደጋግመን ካረግ ነው በጣም አሪፍ ነው። ስቴብል ያደርገዋል፣ የራሱ ሳይንስ አለው ባክአፕ የሚያደርግበት። ጆርናሊንግ ይሰራል። እኔ እንኳን ሰነፍ ነኝ ጆርናሊንግ ላይ፣ ግን ጆርናሊንግ በደንብ ይሰራል። ሳይንሱም ይህንን ይናገራል። ሀሳባችንን ወረቀት ላይ ስናሰፍረው የሆነ የእረፍት ስትረሳችን የመቀነስ ስሜት አለው። ሌላኛው ለስትረስ ደግሞ ወሳኝ ነገር ታክሲክ እና መጥፎ መርዛማ የሆኑ ሰዎችን ከህይወታችሁ ማስወገድ እና ማስወጣት ነው። በቃ ይሄ በጣም እረፍት ይሰጣችኋል። ሶሻል ሚዲያ መቀነስ፣ ኔግቲቭ ኒውዝ መቀነስ ህይወታችሁ ላይ የማይገነቧችሁና ጥቅም የሌላቸውን ሰዎች ወደኋላ ማለት የለም ስትረሳችሁን ይጨምሩታል። አለበለዚያ ስለዚህ የተረጋጋ አይምሮ ቴስታስትሮን በደንብ ፕሮዲስ ያደርጋል ማለት ነው። ካም ማይንደስ ዝ ሃይ ቴስታስትሮን ፕሮዲስ ያደርጋል ስድስተኛ ነው። ሰባተኛው በጣም ነጻና ሁላችን ብናደርገው የምንችለው ነገር ነው። እስፔሻሊ ኢትዮጵያ ውስጥ የምንኖር ከሆነ ኢትዮጵያ ውስጥ ሳይሆን ያው የምንኖርበት አካባቢ ወሳኝ ነው። ቫይታሚን ዲ የፀሐይ ብርሃን በጣም ለቴስታስትሮን ብዙ ፐብሊሽ የሆኑ ሪሰርቾች አሉ። ይሰራል ቴስታስትሮናችን በደንብ ነው የሚጨምረው። ቴስቶስትሮናችን ጨመረ ማለት ፌት እንሆናለን ማለት ነው። ስለዚህ ፀሐይ ከ20 እስከ 30 ደቂቃ ማግኘት ከቻለን ቆዳችንን እየነካን ሸርትለስ ሆነን ቢያገኘን በጣም ወሳኝ ነው። የድሮ ሰዎች ይህንን ያውቁታል፣ ጥቅሙን ናቹራሊ። አንድ መውዝም ካያችሁ ባይ ዘ ዌይ ኢንስቲንክሊ ቫይታሚን ዲ እንትን ይላሉ። እኔ አሁን ውሾች አሉኝ። ውሾቹ ፀሐይ እንዴት እንደሚወዱ ጧት ፀሐይ ላይ ሄደው ነው ቁጭ የሚሉት፣ ድመቶችም እና ወሳኝ ነው። ቫይታሚን ዲ ቴስቶስትሮን ቡስት ከሚያደርጉት ውስጥ ነፃ የሆነ ኔቸር የሰጠችን ነገር ቫይታሚን ዲ ነው። ያው ቫይታሚን ዲ ደግሞ ማግኘት የማንችል ያው ሰፕሊመንት መውሰድ ነው። አምስት ሺህ አዩ ነው የሚያስፈልገው ቫይታሚን ዲ ትሪ ብንወስድ በሰፕሊመንት ይሰራል ማለት ነው። እና ያው ቀላልና ነፃ ስለሆነ ይህንን በደንብ አድቫንቴጅ መውሰድ አለብን። እና ይሰራል፣ በእርግጠኝነት ነው የሚሰራው፣ ግን ኮንሲስተንስ ይፈልጋል። ሰባተኛው ይሄ ነው። ስምንተኛው ኮልድ ሻወር ነው፣ ቀዝቃዛ ሻወር መውሰድ። የስ፣ በትክክል እውነት ነው መነግራችሁ። ቀዝቃዛ ሻወር መውሰድ የራሱ ብዙ በነፈት አለው፣ ቴስቶስትሮን ስቲሙሌሽንም ጥቅም አለው። ምንድነው? ቀዝቃዛ ሻወር ስንወስድ ብሎድ ሰርኩሌሽናችንን ያፋጥነዋል። ይህ ታወቀ ነገር ነው። ኤነርጂያችን ይጨምራል፣ ፎከሳችን ይጨምራል። ይሄ ደግሞ ማለት ምንድን ነው? ቴስታስትሮን በደም ፕሮዳክሽኑ ይጨምራል ማለት ነው። ስለዚህ በቀዝቃዛ ራሳችንን ኤክስፖውዝ ማድረግ ለሰውነታችን በጣም ጥቅም አለው ማለት ነው። ዘጠነኛው ስ ፐርፐስ። ይሄ ብዙ አይወራም፣ ላይ መስላችሁ ይችላል፣ ግን ፐርፐስ ሲኖረን ቴስታስትሮን ፕሮዲስ ይደረጋል። ፐርፐስ ማለት ለሆነ ነገር ስንኖር ማለት ነው። ለሆነ ነገር ስንት ጥርስ ንፍጨረጨር ፕራዮሪታይዝ ስናደረግ የሆነ ምሽን ሲኖረን የሆነ ነገር ማድረግ ሰው ቴስቶስትሮን ያስፈልጓል ብሎ በተፈጥሮ ፕሮዱስ ያደርጋል ሰውነታችን። ግን ቁጭ ብለን ዝም ብለን ኔትፍሊክስ የምናይ ከሆነ ጃንክ ፉድ የምንበላ ከሆነ ያገኘነውን ቪዲዮ ጌም ብቻ ዝም ብለን የምንጫወት ከሆነ ምን ያደርግለታል? ቴስታስትሮን ብሎ ላክ ያደርጋል ማለት ነው። ስለዚህ ፐርፖስ በጣም ያስፈልጋል በቴስታስትሮን ፕሮዳክሽን። አስረኛው እና የመጨረሻው ይሄኛው በደንብ ይሰራል፣ ካምፕተሽን ላይ መሳተፍ ውድድር ላይ ፉክክር ሳይሆን ውድድር ላይ ሩጫ ሊሆን ይችላል ኢኒ የስፖርት አክቲቪቲ ሊሆን ይችላል። እግር ኳስ ሊሆን ይችላል። ቴኒስ ሊሆን ይችላል። ቴብል ቴኒስ ወቨር ስ ክምፒት በምናደርግ ጊዜ ሰውነታችን ሞር ፕሮዱስ ያደርጋል። ምክንያቱም አሮማቲካ ማይንዳችን ሲግናል ይልካል። ይሄ ሰውዬ ቴስታስትሮን ያስፈልገዋል፣ ሰርቫይቫል እንትኑ ፕሮዱስ አድርግ ይለዋል። አመንጭ ሞር ቴስታስትሮን። ቁጭ ካልን ግን ቴስታስትሮን ፕሮዱስ አይሆንም። ጂም ውስጥ ሊሆን ይችላል፣ ስራ ላይ ሊሆን ይችላል፣ ግዴታ ስፖርት ላይ መሆን የለበትም። ክምፒት ይሄ ጤናማ ፉክክር ካረግን ቴስታስትሮናችን ፕሮዲስ ያደርጋል። ስለዚህ ይሄ ትሪገር ያደርጋል ሞር ቴስታስትሮን ፕሮዲስ እንድናደረግ። ቴስታስትሮን አስሩ እነዚህ ናቸው። አስር ለእኔ ጠቀሙኝንና የሚሰሩ መንገዶች ከሪሰርች ጋር አቅርቤላችኋለሁ። ያው ተጠቀሙበት፣ ሞር ያው ደግሞ ሪሰርች አድርጉ። የቴስታስትሮን ጥቅም ቴስታስትሮኑ በወረደ ቁጥር አንድ ወንድ ብዙ ነገር ሉዝ እያደረገ ነው የሚመጣው። ሴክሹአል ላይ በጣም በጣም በጣም በጣም አፌክት ያደርጋል። ፐርፎርማንሳችን ላይ ስለዚህ ቴስታስትሮናችን ሀስ ቱ ቢ ኦን ፖይንት። ብዙ ጊዜ ጡንቻ ያለው ሰው ሞር ቴስታስትሮን አለው። ስለዚህ የዛሬው ስለ ቴስታስትሮን የምናወራበት ቪዲዮ ይህን ይመስላል። አስሩን በቻላችሁት መጠን ለመተግበር ሞክሩ። ቀለል አድርጌ ለማቅረብ የሞከርኩት እዚህ ድረስ ላያችሁት እናመሰግናለሁ። ታንክ ዩ